ይህን ስም በደንብ አድርጋችሁ ጻፉት። ምናልባትም በልባችሁ ሰሌዳ ላይ ቅረጹት። ሴኔ ላሜንስ! ምክንያቱም ገና በ23 ዓመቱ፣ በአንዲት ጨዋታ ብቻ፣ የህልም ቲያትሩን፣ ኦልድ ትራፎርድን ዳግም በእምነት እንዲያንሰራራ አድርጎታል። ይሄ ቤልጄማዊ ወጣት በዚህ የውድድር ዘመን ለማንችስተር ዩናይትድ የመጀመሪያውን ጎል አልባ ጨዋታ ያስመዘገበ ግብ ጠባቂ ነው። ነገር ግን ታሪኩ ከዚህ እጅግ የላቀ ነው። ወደ መከላከያ ክፍሉ ይዞት የመጣው መረጋጋት፣ ልክ እንደ ንጹህ አየር እስትንፋስ ነበር። በ18 ሚሊዮን ፓውንድ ብቻ ዩናይትድን የተቀላቀለው ላመንስ ገና ከመጀመሪያው የ100 ሚሊዮን ፓውንድ ተሰጾ እያሳየ ነው። የዩናይትድ ደጋፊዎች ከዳቪድ ደያ፣ ከኤድዊን ቫንደርሳር እና ከታላቁ ፒተር ሽማይክል የክብር ዘመን በኋላ ሲጠብቁት የነበረው አይነት ትውልድ ተሻጋሪ ግብ ጠባቂ። የሚገርመው ነገር የዚህ ልጅ መነሳት በጩኸትና በሆይሆይታ የታጀበ አልነበረም። ይልቁንም በተግባር በሚታዩ በሚዳሰሱ ድንቅ ብቃቶች የተሞላ ነበር። ከሰንደርላንድ ጋር በነበረው ጨዋታ እሱ ያዳነው ኳሶችን ብቻ አልነበረም፣ የዩናይትድን ሙሉ አወቃቀር፣ ሙሉ ተስፋ ነው ያዳነው። ረጅም፣ ውብና ፍርሃትን የማያውቅ ላመንስ ጨዋታውን የሚያነበው ልክ እንደ አንጋፋው ተጫዋች ነው። ወደፊት እየወጣ የክሮስ ኳሶችን ያቋርጣል ይቀርባል በእግሮቹ በልበ ሙሉነት ይጫወታል። የግብ ክልሉን የሚቆጣጠረው ደግሞ ለዓመታት እዛው የኖረ ይመስል ነው። ቅጽበታዊ ምላሹ ሪፍሌክስስ እንደ መብረቅ የፈጠነ አቋሙ ደግሞ በሂሳብ የተሰላ ይመስል እንከኔ የለሽ ነው። የዘመናችን ምርጡ ግብ ጠባቂ ተብሎ የሚነገርለት ቲቦ ኮርቶ እንኳን ሳይቀር ላመንስ የዓለማችን ምርጡ ግብ ጠባቂ ይሆናል ብሎ ማመኑን ተናግሯል። የቀድሞ የማንቸስተር ዩናይትድ ተከላካይ ሪዮ ፈርዲናንድ በፖድካስቱ ላይ እንዲህ ብሎ ነበር። ያ የድምጽ መልእክት የቲቦ ኮርቶዋ ነበር። ስለ ላመንስ ሊያስረዳ ይፈልጎ ነው። ቤልጂማዊ ስለሆነ በደንብ ያውቀዋል። ትልቅ ተሰጥኦ ነው ያለው፣ ልምድ ያንሰዋል እንጂ ነገር ግን አጨዋወቱ ከፕሪሚየር ሊጉ ጋር ፍጹም ይሄዳል ብሎኛል። አሁን እሱን ስንመለከት በዚህ ሀሳብ አለመስማማት መስማማት ይከብዳል። እሱ አንድሬ ኦናና ይሆናል ተብሎ የተጠበቀውን ሁሉ ነገር ሆኗል። የተረጋጋ ወጥ ብቃት ያለውና በጫና ውስጥ የማይበገር በመጨረሻም የዩናይትድ መከላከያ አስተማማኝ መሰለ። ስርዓት ስለተለወጠ አይደለም፣ ከኋላቸው ያለውን ሰው ለመጀመሪያ ጊዜ ስላመኑት እንጂ ይሄ ከአንድ ድንቅ ብቃት በላይ ነው። የአንድ ዘመን መጀመሪያ ነው። ምክንያቱም ላመንስ እንዲህ መጫወቱን ከቀጠለ፣ ምናልባትም የቀጣዩ የቀያይ ሰይጣኖች ታላቅ ሌጀንድ መወለድን እየተመለከት ይሆናል። የሴና ላመንስ የማንቸስተር ዩናይትድ የመጀመሪያ ጨዋታ ጥሩ ብቻ አልነበረም፣ መግለጫ ነበር። ጎል አልባ ጨዋታ፣ የተረጋጋ አመራርና የደጋፊዎችን አይን የጠረቡ ሁለት የዓለም ደረጃ ኳሶችን ማዳን። አሰልጣኙ ሴና ድንቅ ስራ ሰርቷል፣ በራስ መተማመን ሰጥቶናል ብለዋል። ለሳምንታት በኦልድ ትራፎርድ የነበረው ዋነኛ ትርክት አለመረጋጋት ነበር። ነገር ግን ላመንስ በጎል ክልል ውስጥ ሲቆም ሁሉም ነገር በድንገት ቁጥጥ ጥር ስር ያለ መሰለ። ወደ ዩናይትድ ከመምጣቱ በፊት በቤልጂየም ሊግ የነበረው ቁጥራዊ መረጃ ራሱ እብደቱን ያረጋግጣል። ከየትኛውም ግብ ጠባቂ በላይ 127 ኳሶችን አድኗል። በሚያስደንቅ ሁኔታ 81.4% የሚሆኑትን ወደ ጎል የተመቱ ኳሶችን መልሷል። ይህም በሊጉ ከፍተኛው ነበር። በዚህ ላይ ካለፈው የውድድር ዘመን ጀምሮ የተመቱበትን ሰባት የፍጹም ቅጣት ምቶች አምስቱን ማዳኑን ስንጨምር በአውሮ የአውሮፓ አስር ምርጥ ሊጎች ውስጥ ይህን ሪከርድ የሚጋራው ግብ ጠባቂ የለም። ይህ በአጋጣሚ የሆነ ነገር አይደለም። በጫና ውስጥ ያለውን ብቃቱን የሚያሳይ ነው። ከሰንደርላንድ ጋር በነበረው ጨዋታ በአርባ ሦስተኛው ደቂቃ ላይ ግራኒት ጃካ እንደ መድፌ ላካትን ኳስ አስታውሱ። ላመንስ በሁለቱ የጎል ምሰሶዎች መካከል ፍጹም ቦታ ላይ በመቆም ተረጋግቶ፣ ተዘጋጅቶ በአይን ጥቅሻ ቅጽበት እጁን ዘርግቶ አይቀሬ የሚመስልን ጎል አውጥቶታል። ልክ በብቃቱ ጣሪያ ላይ እንደነበረው ዳቪድ ዴሃ ላመንስ የብሎክ ቴክኒክ በመባል የሚታወቀውን ይጠቀማል። የትዕግስትና የትክክለኛነት ጥምረት ይህ መረጋጋቱ ቼን ናታሊ ከግብ ጠባቂው ጋር አንድ ለአንድ በተገናኘበት ወቅትም ፍሬ አፍርቷል። ላመንስ አንግሉን በትክክል ዘግቶ፣ ሰውነቱን ዘርግቶ፣ ትክክለኛው ሰዓት ላይ እግሮቹን በመክደን ኳሱን አድኖታል። እያንዳንዱ ያዳነው ኳስ ቀላል ይመስላል፣ ነገር ግን ቀላል እንዲመስል ያደረገው እንከን የለሽ ጊዜ አጠቃቀሙ ነው። ይህን ለመረዳት የዩናይትድን የቅርብ ጊዜ ታሪክ መመልከት አለብን። ከሰር አሌክስ ፈርጉሰን መልቀቅ በኋላ ክለቡ በመረጋጋት እጦት ወጥመድ ውስጥ ገብቷል። ይህ ደግሞ ከግብ ጠባቂነት ቦታ በላይ በግልጽ የታየበት ቦታ የለም። በአንድ ወቅት የዓለማችን ምርጡን ዳቪድ ዴ ሄያን ይዘው ነበር። ነገር ግን የብቃቱ መውረድ አሳዛኝና ስቃይ የተሞላበት ነበር። ከዚያም አንድሬ ኦናና እንደ ዘመናዊ በእግሩ የሚጫወት አዳኝ ተደርጎ መጣ። ነገር ግን እንደ ብዙዎቹ የኦልድትራፎርድ ፈራሚዎች የማሊያው ክብደት ተስፋውን አደብዝዞታል። የኦናና አጀማመር ምስቅልቅሉ የወጣ በራስ መተማመኑ ስስ ነበር። በመጀመሪያው የውድድር ዘመኑ ዘጠኝ ጎል አልባ ጨዋታዎች ሰዎችን ቢያስመዘግብም የብቃቱ ምጣኔ በፍጥነት አሽቆለቆለ። በ2024-2025 የውድድር ዘመን ኳስ የማዳን መጠኑ ከ74.9% ወደ 68.9% ዝቅ አለ። ከዚያም የትርምሱ መድኃኒት የሆነው ሴና ላመንስ መጣ። ባለፈው የውድድር ዘመን በሮያል አንትወርፕ በ81.4% ኳስ የማዳን ምጣኔና 14.5 ጎሎችን በማዳን ሊጉን ተቆጣጥሮት ነበር። በቤልጅየም አንድም ግብ ጠባቂ አልቀረበውም። በ23 ዓመቱ አመቱና በ193 ሜትር ቁመቱ ላመንስ ከቲቦ ኮርቷ ጋር መነጻጸር ጀምሯል። በቁመት ብቻ ሳይሆን በአመራር በመረጋጋትና በወጥነት ልዩ የሚያደርገው ፈንጂ የመሰለ የቅጽበታዊ ምላሽ ፍጥነቱ ነው። ምንም እንኳን ቁመቱ ረጅም ቢሆንም እንደ አጫጭር ግብ ጠባቂዎች በቅልጥፍና ይንቀሳቀሳል። በተጨማሪም እግሮቹን ልክ እንደ እጆቹ በብቃት የመጠቀም ልዩ ችሎታ አለው። በአቅራቢያ ከሚመቱ ኳሶች ልክ እንደ ፉትሳል ግብ ጠባቂ በደመነፍስ እግሮቹን ተጠቅሞ ያድናል። በዓይን ጥቅሻ ሁለት ተከታታይ ሙከራዎችን በእግሩ ሲያድን በተደጋጋሚ ታይቷል። የአቋቋም ብልህነቱ እኩል አስደናቂ ነው። ወደ ላይ የሚላኩ የክሮስ ኳሶችንና በግንባር የሚገጩ ኳሶችን ሲከላከል ሲባል በስድስት ያርድ ሳጥን ውስጥ ያለውን አቋቋም በጥንቃቄ ያስተካክላል። በአንድ አጋጣሚ አንድ በግንባር የተገጨ ኳስ የላይኛውን የጎል ጥግ አግኝቷል ሲባል ላመንስ ቀድሞ የኳሷን አቅጣጫ ተከትሎ ትክክለኛው ሚሊ ሰከንድ ላይ ወደ ላይ በመወንጨፍ ኳሷን አውጥቷታል። አሁን ደግሞ ወደ አየር ላይ ብቃቱን ንምጣ። እዚህ ላይ ነው ማንቸስተር ዩናይትድ ከዳቪድ ዴሃ የብቃት መውረድ በኋላ ያጣውን እውነተኛ የስልጣን ባለቤትነት ያገኘው። በቁጥር ስንመለከተው የበላይነቱ የማያከራክር ነው። ባለፈው አንድ ዓመት ከአውሮፓ አምስት ታላላቅ ሊጎች ውጪ ካሉ ግብ ጠባቂዎች መካከል ወደ ሳጥኑ የሚሻገሩ ኳሶችን በመቆጣጠር በ99% ፐርሰንታይል ደረጃ ላይ ይገኛል። 13.2% የሚሆኑትን ወደ ሳጥኑ የተሻገሩ ኳሶችን ይዞ አውጥቷል። ይህን ለማነጻጸር መረጋጋትን ያመጣል የተባለው አንድሬ ኦናና በአማካይ ከ5% በታች ነው ያስመዘገበው። ውሂቡ በአይን የሚታየውን ያረጋግጣል። እሱ ኳስ አዳኝ ብቻ አይደለም፣ የግብ ክልሉን የሚገዛ ንጉስ ነው። በማዕዘን ምት የበላይነትም ተመሳሳይ ነው። ባለፈው የውድድር ዘመን ላመንስ 12 ስኬታማ የማዕዘን ምቶችን ይዞ ሲወጣ ኦናና በፕሪምየር ሊጉ ያደረገው የዚህን ግማሽ ብቻ ነበር። ከማዕዘን ምት በሚደረጉ የመጀመሪያ ንክኪዎቹ 63.2% የሚሆኑትን ኳሱን በመያዝ ነው ያጠናቀቀው፤ ይህም በቤልጅየም ሊግ ከፍተኛው ነበር። ኦናና በአንጻሩ 31.6% ብቻ ነው የያዘው። አብዛኛውን ጊዜ ኳሱን ከመያዝ ይልቅ በቡጥ ይመታና ለመከላከሉ አለመረጋጋትን ይጨምራል። በእርግጥ በሊጎች መካከል ንፅፅር ሲደረግ ጥንቃቄ ያስፈልጋል። የቤልጂየም ፕሮ ሊግ ከፕሪሚየር ሊጉ በአካል ጥንካሬና በፍጥነት ይለያያል። ነገር ግን እነዚህ ስታቲስቲክሶች ስለ ልምድ አይዋሹም። ላመንስ ምላሽ ብቻ እየሰጠ አይደለም፣ እያነበበ ነው። ከዚያም የፍጹም ቅጣት ምት የማዳን ሪከርዱ ይመጣል። ካለፈው የውድድር ዘመን ጀምሮ የተመቱበትን ሰባት የፍጹም ቅጣት ምቶች አምስቱን አድኗል። በአውሮፓ 10 ታላላቅ ሊጎች ውስጥ ምርጡ ሪከርድ። ይህ እድል አይደለም፣ ትንበያ፣ ድፍረትና መረጋጋት ነው። በመጨረሻም ዘመናዊ ስዊፐር ኪፐር መሆኑን እናንሳ። ላመንስ በሁለቱም እግሮቹ በልበ ሙሉነት የሚጫወትና ጫና ውስጥ ሆኖ ኳስን በትክክል የሚያከፋፍል ነው። ኦናና በዚህ ችሎታው ቢታወቅም በኦልድትራፎርድ ግን ብዙ የተሳሳቱ ፓሶችና አደገኛ ምርጫዎች ሲያደርግ ታይቷል። ላመንስ በአንጻሩ የተሻለ ውሳኔ አሰጣጥና የተረጋጋ ጨዋታ አለው። አዎ፣ ደስታውና ጉጉቱ ትክክል ነው። ለአመታት በግብ ክልል ውስጥ ከነበረው አለመረጋጋት በኋላ ማንቸስተር ዩናይትድ በመጨረሻ አዲሱን ኮርቷቸውን ያገኘ ይመስላል። ለቀጣዩ አስርት ዓመት የሚሆን ፈሪ ተከላካዮችን ወደ ፍርሃት አልባ ተዋጊዎች የሚቀይር ግብ ጠባቂ። የመጀመሪያው ጨዋታው የታላቅነት ምልክቶችን አሳይቷል። የብቃቱ ጣሪያ የዓለም ደረጃ ነው። ኦልድ ትራፎርድ እንደዚህ አይነት ጠባቂን ለረጅም ጊዜ ጠብቋል። የክለቡ የወደፊት ተስፋ ረጅም ቤልጂማዊ እና ፍርሃትን የማያውቅ ነው። ስለተመለከታችሁን እናመሰግናለን። ይህንን ቪዲዮ ላይክ እና ሼር ማድረግ አይርሱ። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ አድርጉ። ሰላም